ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ሩካቤ ስጋ የማይፈጸምባቸው ሰባቱ ጊዜያቶች። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባንር እስኪ ቅደደው፣ ሂድ ፍሬው ቅደደው።

ደም አላፈሰሰችም። ብታፈስም የእሷ ደም ለዓለም ሁሉ ኃጢአት ስርየት የሚሆን አይደለም። ብታፈስም የሚባል ነገር የለም፣ አልፈሰሰም ደግሞ። እንደው ቢፈስ እንኳን ዓለምን ሁሉ የሚያድን ደም አይደለም። ትምር ማርያም በኢየሱስ ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል። ኢንክሉዲንግ ኢማሪታ። እሺ፣ ኢየሱስ ጌታ ነው። ለማርያም አሪፍ አሪፍ ነገር ብታወራ ስለፈለኩ በጣም በተረጋጋ መንገድ አምስት እመቤታችን ቅድስት ድንግል ማርያም ስትናገር ነብሴ እግዚአብሔርን ታከብረዋለች፣ አለ መንፈሴም በመድኃኒቴ በአምላኬ ምን ታደርጋለች? ሴ ታደርጋለች፣ ደስ ይላታል አለች እመቤታችን። አዳም አዳም ምን አደረገ? በመጀመሪያ ገነት ውስጥ ፍሬ በላ። ጌታ ኢየሱስ ለአዳም ምን ብሎ ተናገረ? ምን ብሎ ተናገረ? ከዚህ ፍሬ በበላህ ጊዜ ትሞታለህ

ሞትን ትሞታለህ ተባለ። ፍርሃን እንደበላ አልሞትም አለ። መቼ ነው ይሄ ፍርሃን እንደበላ ይሄ ሞት የሚባለው? አሁን ሰዎች ሞት ብሎ የሚያስቡትን ሞት አልሞት ምን አደረገ? አይኑ ተገለጠ። መጀመሪያ ምን አደረገ? አይኑ ተገለጠ። አረ ማርገመት ኢሚዲየትሊ ሞቷል እንደ ያለ ኢሚዲየትሊ አልሞተም። ዘጠኝ መቶ ምናምን ዓመት ቆይቶ ነው ከዛ በኋላ ዘጠኝ መቶ ምናምን ዓመት ቆይቶ ሞተ አዳም በስጋ እሺ ስለዚህ አዳም መጀመሪያ ያጣው ነገር አለ ያችን ፍሬ በመብላቱ ሁለተኛ ደግሞ መጨረሻ ላይ ደግሞ ከዘመናት በኋላ ያጣው ነገር አለ እሺ አዳም ለመቆየት ምን ያስፈልገው ነበር በህይወት ለመቆየት ለዘላለም ለመኖር እግዚአብሔር አሁንም በዛ ፍጥረት ላይ ይናገራል ደግሞም እጁን እንዳይሰድ ከዛች ከህይወት ዛፍ እንዳይበላ ከገነት እንዳስወጡ ለዘላ ዓለም እንዳይኖር ያችን ፍሬ ከበላ በዳይ እንደሆነ ምን ይሆናል? ለዘለዓለም ሊኖር ነው። አዳም እንደበደለ ከዛ ከገነት አስወጣው። ዛፏንም በማስቀመጥ ይላል በምትሽከረከር ሰይፍና በኪሩቤል አስቀምጣ ተግዛል። ስለዚህ ከዛች ከህይወት ዛፍ ሰው ሁሉ ሊበላ ይገባው የሰው ፍጥረት ሁሉ ለዘለዓለም ያቺ የህይወት ዛፍ ጌታ ኢየሱስ ክርስቶስ በአዲስ ኪዳን የመጣው የአዲስ ኪዳን ይቀካን ኢየሱስ ክርስቶስ ጌታ ኢየሱስ ሲመጣ ምን ይላል? በዮሐንስ ወንጌል ምዕራፍ ስድስት ላይ ስጋዬን የሚበላ ደሜን የሚጠጣ ምን አለ? ይላል የዘላለም ህይወት አለ። ጌታ ኢየሱስ ክርስቶስ ለሁላችን አንድ ጊዜ መመስቀል ከተሰቀለ በኋላ ምን አደረገ? ስጋውን ሰጠን፣ ደሙን ሰጠን። ስጋውን ስለበላ ደሙን ስለጠጣ ምን ይላል? የዘላለም ህይወት እንዲኖረን ማለት። እመቤታችን ከዛ ፍሬ በአዳም በኩል በአዳም በኩል ፍሬውን ቀንጥሳ አልበላችም። ያኔ የህይወት ዛ ስለዚህ ለእመቤታችንም ጭምር ጌታ ኢየሱስ ክርስቶስ ምኗ ነው? የህይወት ዛፏ ነው። እሱን ልትበላ እሱን ልትጠጣ ይገባታል። ስለዚህ ምን አለች እመቤታችን? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴን በመድኃኒቴ በአምላኬ ሀሴትን ታደርጋለች። ግልጽ ነው። ለዚህ ከዚህ አንጻር ጌታ ኢየሱስ ክርስቶስ ቤዛነቱ ስጦታው ማዳም ለምን መቤታችንም ጨመረ which means which means የመጀመሪያ የመጀመሪያ አግኝታታ ላይ እግዚአብሔር ከእርሷ ጋር አልነበረም ወይ? እግዚአብሔር ሁሉም ሲርቅ፣ ለምሳሌ ከእግዚአብሔር ሁሉ ሲቅ በዘበዘ እሷ ጠፍታለች። ቅዱስ ገብርኤል ይናገር ምን ይላል? እግዚአብሔር ከአንቺ ጋር ነው ይላል። ማን እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽና። ሁለተኛ ጸጋ ተገፈፈ እንደከሰው ጸጋ ተገፋ አልተገፋፈ። ምን ይላታል? ጸጋ ይሞላሽ ሆይ እግዚአብሔር ጸጋ ይሞላ። የሞላት ነች እመቤታችን። ጸጋ ይሞላባት ነች እግዚአብሔር ጸጋ ይሞላ። ስለዚህ በጸጋ አልጎደለች፣ በጸጋ አልጎደለች። ያልተባረከች አይደለች። ምን አለች? ኤልሳቤት በመንፈስ ቅዱስ ስትናገር አንቺ ከሴቶች መካከል የተባረክሽ ነች የማህጸንሽም ፍሬ የተባረከ ነው። ስለዚህ ነገር ግን ከዛ ከህይወት ዛፍ ልትበላ ይገባታል እመቤታችን። ለምን የዘለ ዓለም ህይወት ማግኘት ስላለበት ሁሉ ሊበላ ይገባል። ሬቻ እንደ ምንም ነገር እንዳልሆነ ልክ እንደ ባህል አድርገው ለመናገርም ይፈልጋሉ። በጭራሽ ይሄ የሴጣን ጥሪ ነው፣ የሴጣን ቀን ነው። አሁን ደግሞ የሚገርበው ነገር ወደ ጊዮን ጀርባ አካባቢ የሆነች ወንዝ አለች እና እሱ ተስተካክሎ እሱ ጋር ሊሆን ነው እና እኔ ቅዱስ ራኤልን ሰማዕቱ ቅዱስ ጊዮርጊስን፣ ጻድቁ አባታችን አቡነ ተክለ ሃይማኖትን፣ ቅዱስ መርቆሬዎስን፣ አቡነ ሀብተ ማርያምን እየለመንኩ ነው። ማህበሩም ጸሎት እንዲይዝ ተደርጓል። ባለፈው ሶስት ቀናት በፊት ማለት ነው ማህበሩ ጸሎት እንዲይዘው ለምንድን ነው የሴጣን በሀገረ እግዚአብሔር ላይ ሀገረ ሰይጣን የሚባል ነገር አይኖርም ማለት ነው። ሬቻ የሰይጣን ነው አራት ንጥብ። ሬቻ የሰይጣን ነው፣ ሰይጣን ነው የሚመለከው፣ ሰይጣን ነው የሚጠራው። ስለዚህ የተዋህዶ ልጆች እንዴት ጸሎት መያዝ እንዳለባችሁ በተለይ ለማህበሩ በእርግጥ ተናግሬያለሁ፣ በውስጥ መስመር ተነጋግረናል። ጸሎት እንዲያዝበት ማለት ነው፣ ህዝብ ማልቀስ እንዳለበት በእግዚአብሔር ሀገር ላይ ሰይጣን መመለክ በአደባባይ ማለት ነው። ዛሬ ደስ ይከበራል ነበር ወይ ሜልባ? አዎ፣ ግን እያመረረ እንዴት እንደመጣ ማለት ነው። ይህ ነገር እንዲቀርልን የአብርሃም አምላክ ይህን ነገር እንዲያነሳልን በኃይሉና በረቀቀ ስራው ይህንን ነገር እስከ መጨረሻው እንዲደመስስልን ማለት ነው። እኔ የዚህ በኃይለኛ ተቃዋሚ እንደሆንኩ ህዝብ ይወቅልኝ ማለት ነው። ይህን የጨሌ የዛር የሰይጣን አምልኮን ነገር ተቃዋሚ ነው። በዛ ሰዓት ሬቻ የምትወጡ ሰዎች በሙሉ ያለው ዘንዶ፣ እባብ፣ ወዘተ ናቸው። ተረነው እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ ወንድ ነህ፣ ትቀምሳታለህ። ምን አይነት ትውልድ እንደተነሳ ትዕቢተኛ ትውልድ እቦይ ትውልድ ይህ እግዚአብሔርን ቃል ማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ፣ አለቋንቋዬ መሳደቢ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት፣ እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው፣ አይገርም እስኪ ያንተ ያንተ እናት ፎቶ ላይ እስኪ ምራቅ ልትፋ፣ ዝም ትለኛለ? ኧረ ነው ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚያ አረግ። አሁን የኔን ፎቶ ትረግጠዋለህ እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለመዋሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁ ታላቸዋል። የንጉስ እስኪ እስኪ እርገጠው። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ ትቀምሳታል ነው። አይደለም እውነታዊ ነው። ምድር ላይ እንኳን ምን ማድረግ ይቻላል። ይህንን ልናስቆመው ግን አንችልም። ይመናል ይሄ ቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቀኑ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ረዱ፣ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን እንዳይፈጸም ልከለክለው እችላለሁ። እኔ ማን? እንዳይፈጸም ሊከለክሉ ይችላሉ መምህር፣ እሳቸው ማናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድዋ የምራቁን የትኛው እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል። በክፋት እየባሱ ይሄዳሉ። በቃ አትደነቁ፣ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን ምንድነው እናስተምር እንማር በሃይማኖት እንጽና ንቅና በቃለቅ ከዛ ራሱ ይጠፋል የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ስጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አስፈልገኝም የሚል ትውልድ ተነስቷል አያሳዝንም እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም? ሌላ አንተ እንደማስፈልግ አታውቅም ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም አጋንንት፣ መናፍቃንም አሕዛብም ኢየሱስ ክርስቶስ ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት እንዳሳመሙት፣ ጎኑን እንደከፈቱት፣ እንደ ጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድን ነው ያወቅ ነው ምንድነው? የተረዳ ነው ካላችሁኝ የእሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን፣ ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘ ነው፣ ይላል ቅዱስ ኤፍሬም። እኛ ምንረዳው እንደዚህ ነው ወገኖቼ። አይሁድ አሕዛብን፣ መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያ በቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁ ወይ መስቀል ላይ ስለኔና ስለናንተ ፍቅር የመጀመሪያውን የህይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። ሩካቤ ስጋ የማይፈጸምባቸው ሰባቱ ጊዜያቶች ሰላም፣ ውድ ኦርቶዶክሳውያን፣ ቪዲዮውን ሼር፣ ኮፒ ሊንክና ሪፖስት በማድረግ ለብዙዎች አድርሱ። ሩካቤ ስጋ ሊፈጸምበት የማይገባው ጊዜ፣ የመጀመሪያው ሴት ልጅ የወራ አበባ ላይ ባለችበት ጊዜ ሩካቤ ስጋ መፈጸም በጭራሽ አይገባም። የወራ አበባ ከመጣበት ጊዜ እስከሚቆምበት ጊዜ ባለው ውስጥ ሩካቤ ስጋን መፈጸም አይገባም። ሁለተኛው፣ ሴት ልጅ እርጉዝ በሆነችበት ወራት ወይም ደግሞ ጽንስ እንደ ጸነሰች ከታወቀበት ጊዜ ጀምሮ ሩካቤ ስጋ ማድረግ አይገባም። ሶስተኛው ሴት ልጅ በወለደች ጊዜ ወንድ ልጅ ከወለደች እስከ አርባ ቀን ድረስ ሴት ልጅ ደግሞ ከወለደች እስከ ሰማንያ ቀን ድረስ ሩካቤ ሥጋ ማድረግ በዚህ ወቅትም አይገባም። አራተኛው በአበይት በዓላትም ደግሞ እንደዚሁ ሩካቤ ሥጋ ማድረግ አይገባም። አበይት በዓላት የተባሉትን ከዚህ በፊት ስላየናቸው፣ በእነዚህ በዓላት ወቅትም ደግሞ ሩካቤ ሥጋ መፈጸም አይገባም። አምስተኛው በግዝት በዓላትም ደግሞ እንደዚሁ ሩካቤ ሥጋ ልንፈጽም አይገባም። እነዚህም የግዝት በዓላት የተባሉትን ከዚህ በፊት የተሰራውን ቪዲዮ መመልከት ትችላላችሁ። ስድስተኛው በጾም ወቅት ሩካቤ ስጋን መፈጸም አይገባም። በተለይም ደግሞ በአብይ ጾም፣ በሰሞነ ህማማት እንዲሁም በአርብና ሮብ፣ በእነዚህ በጾም ወቅቶች ከሌሎቹ ጾም ወቅቶች በተለየ ሁኔታ ደግሞ በእነዚህ ሊፈጸም አይገባም። ሰባተኛ ወደ ቤተ መቅደስ በሚገቡበት ጊዜ ለቁርባንም በተዘጋጁበት ወቅት ከቁርባን በፊት ሶስት ቀን ከቁርባን በኋላ ደግሞ ሁለት ቀን ሩካቤ ስጋ ማድረግን አይገባም፣ አይፈጸምም። ስለዚህ በእነዚህ ጊዜያቶች እንደ ክርስቲያን ከሩካቤ ስጋ ልንጠበቅ ይገባል ማለት ነው። ነገር ግን ሊሰመርበት የሚገባው በሁለቱም ፈቃድና መስማማት ሲሆን ነው። አንደኛው ሳይፈልግ ቀርቶ አንደኛው ደግሞ ፍላጎት ካለው ስለ አንደኛው ፍላጎት ሲሉ ሊፈጽሙ ይገባል ምክንያቱም በዚህ የተነሳ የተለያዩ ኃጢአቶች፣ ፍቺዎች እና ጸቦች መነሳት ስለሌለባቸው መካክረው ተፈቃቅደው የቻሉትን ያህል እነዚህን ወቅቶች ሊጠብቁ ይገባል። ካልሆነ ግን መጽሐፍ ቅዱስ እንደሚለው ለጸሎት ትተጉ ዘንድ እርስ በርሳችሁ ተስማምታችሁ ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለ መግዛት ሰይጣን እንዳይፈትናችሁ አንድ ላይ ሁኑ በማለት ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ ሰባት ከቁጥር አምስት ላይ መዝግቦልን እናገኛለን። ይህም ቪዲዮ አዳምጡት። አንዴ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግር የእስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አቡሃይደር ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። እንደጋግመን ብለናችሁ ነበረ። ያለ ግድያ በማስፈራራት በመግደል ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና፣ ከዚህ ውጭ የለም። አቡሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አል አንፋል ላይ ስምንተኛው ሱራ ቁጥር ስልሳ ላይ ወይም አያ ስልሳ ላይ እንደዚህ ይላል፣ ለእነርሱ ከማናቸውም ሀይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ ያላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው፣ ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለማ ለመናፍቃኖች አዘጋጁ። እንደ እስልምና አስተምረው ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያም አዘጋጁላቸው? ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው ኢቨን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ ተዘጋጁ፣ አዘጋጁ፣ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም፤ ይላል። ስለዚህ እነሱ ጦር መሳሪያ ቢያዘጋጁልንም እኛ አንፈራም፣ አንሸበርም። ምክንያቱም የሰላም አባት፣ የሰላም አለቃ፣ የሰላም ጌታ ሰላምን ስለሰጠን እርሱ ሰላማችን ነውና። ክርስቲያኖች አስተውሉ! ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁራኑም ስለሚላቸው ነው። ሰላመ ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ቆዩልኝ። አካውንቴ ስለተመጣ ግን በደንብ ሼር አድርጉት።